ይመጣናል እንግዲህ እኔ አሁንም፣ ማለት ነው በዚህ ክፍልም እንደምታዩት የያፌት ልጅ ይሆን ወይዘሪት ማን ነበረች? ወይዘሪት ፉ እስካሁን አልተናገረችም። ወይዘሪት ፉም ጭንቀት ላይ ነው ያለችው። አሁን ደግሞ የባሰ ሰዓት ሊፈጠር ነው። እንዴት ነው በዚህ ምድር ላይ እውነተኛ ነገር ብቻ በጣም ከባድ ነው። አሁን እየተደረገ ደግሞ ከዚህ ኤፉ ማለት ነው ከዚህ በፊት ካሳለፈችው ነገሮች በላይ ጭንቅ ወይም ችግር መከራ ልታሳልፍ እንደሆነ እየተሰማኝ ነው ማለት ነው። በጣም ነው ያሳዘናችኝ። በተለይ ደግሞ ይሄ ማነው የያፌጥ የአክስቱ ልጅ የአክስቱ ልጅ ሳይሆን የአክስቱ ልጅ በትክክል ቤታቸው ገብተዋል። እሱ ደግሞ ሌላ አደጋ፣ ሌላ ችግር፣ ሌላ መከራ፣ ሌላ ፖቶት ይዞ ሊመጣ ነው ብዬ ነው ማስበ እናንተ ምን ታስባላችሁ? እናንተ ምን ታስባላችሁ? እኔ በጣም ነው የጨነቀኝ ማለት ነው። ምክንያቱም ፎ አሁን ላይ ችግር ላይ ነው ያለችው፣ በጣም ከባድ ችግር ላይ ነው ያለችው ማለት ነው። በየትኛው መንገድ እንደምታልፍ አታውቅም ብዬ ነው የማስበው ምክንያቱም ያቤት በአሁኑ ሰዓት ላይ ከጎንዋ ቢሆንም የረገዘችው ህፃን ደግሞ አርግዛለች። የረገዘችው ሰው ደግሞ ከሌላ ሰው ነው ማለት ነው። ያው ከሌላ ሰው ነው ሲባል ከትደራ ውጭ ሌላ ቦታ ሄደ ሳይሆን እንግዲህ በጣም የሚከብደው ነገር እየተፈጠረላት ነው። እኔ እውነት የእውነት ባይሆንም አሳዘነችኝ። ነገሩ ድራማ ነው። ፕራንክ ወይም ድራማ ነው። ፕራንክ አይደለም ድራማ ነው ህይወት ላይ ብዙ አይነት ነገሮች አሉት። በዛ ላይ ስታስቡት በጣም ከባድ ነገር እየተፈጠረ ይመስለኛል፣ የሚያሳዝን ነገር። አንዳንድ ጊዜ አስባችሁ አስባችሁ ወይኔ ብላችሁ አበቃ ብላችሁ የምታቆሙበት ቦታ የለም። በቃ ሳልጭቷችሁ ድክም ብሏችሁ፣ አረ እዚህ ጋ ስላቆም የራሱ ጉዳይ የምትሉት አይነት አሁን ህይወቷ ላይ እንደዛ አይነት ነገር እየተፈጠረ ነው ብዬ ነው ማስበው። እኔ የእፉ ነገር ነው በጣም የሚያሳስበኝ። ያው ገኒ ደግሞ የእሷ እናት ብዙ መንገዶች በሽተኛ ሆናለች፣ በብዙ መንገዶች ሄዳለች። ቢሆንም ትንሽ የእሷ ደግሞ ነገሮቹን ሰብሰብ የሚያደርግ ይመስለኛል። በሽተኛ ሆና ማውራት እንደማይችል የሆነችው ደግሞ አውቀ ነው ማለት ነው። ማውራት ትችላለች አውቀ ነው እንደዛ የሆነችው እነሱን በቀዝ እልትል እራሷን እንታዳምጥ ስለፈለገች ነው ጸጥ ያለችው ማለት ነው። እሱንም በብዙ መንገዶች ተፈቷሉ ቢሆንም ግን ዝምታ የመረጠችው ስለፈለገች ነው ብቻ። በጣም የሚያሳዝን ታሪክ ነው እየተፈጠረ ያለው የኤፉ ናት አሁን እዚህ መሀል ላይ ብቻዋን የምትቀረው ማለት ነው። ያፌጥ ደግሞ የረገዘችው ሕፃን የሌላ ሰው እንደሆነ ካወቀ ከቤት ያባራታል። ይሄኛው ደግሞ እንዳይቀበላት አግብታለች። ካገባሽ በኋላ ልጁ ያንተ ነው ብትል እንደማያምን ነው የሚሰማኝ። አያምናትም። እንዴት ነው አንድ ልጅ አግብታ ከቤት ወጥታ ሶስት ወር አራት ወር ቆይታ ካገባሽ በኋላ የአንተ ልጅ ነው ብለሽ ስትመጣ አስቡ፣ በታምር የሚቀበላት አይመስለኝም። ለማንኛውም አመሰግናለሁ። ቻው ቻው። ላይክስ፣ ሼር፣ ሰብስክራይብ። ቢያምም ጨክነሽ መሄድ ግድ የሚሆንብሽ ጊዜ አለ። መገኘትሽ ተራ ነገር የሆነበትን ሰው እንዴት ስለ መኖርሽ ልታስረጁ ትችላለሽ? ስፋትሽ ምን ያህልና የት ድረስ እንደሆነ እስክትሄጂ ድረስ ያልገባውን ሰው እሱን በመፈለግ ምን እየሆንሽ እንደነበር በምን አይነት ቃል ልትገልጭለት ትችላለሽ?